በጣም አመሰግናለሁ። በጣም ሰላም፣ ጤና፣ ፍቅር፣ አንድነት ከእናንተ ጋር ይሆን። ተመልካዮቻችን እንዴት ናችሁ? እንደምንሰነበታችሁ፣ እንደምንስቆያችሁ እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ መድኃኒዓለም እኛ በጣም ደህና ነን። እኔ እንጃምን እንደምንላችሁ እግዚአብሔር ተመሰገነ ይሁን በጣም እኛ ደናሽማ ሩ ውምለተመልካዮቻችን እንደት ናቸው? ደህና ናቸው፣ እግዚአብሔር ይመስገን። እኛ በጣም ደህና ነን፣ እየጠፋን እየመጣን ያው፣ እይታም ብዙም እየቀነሰብን ያለ ነው። ምክንያቱም አስራ አምስት ቀን ሁለት ሳምንት እየጠፋን እየመጣ ስለነበረ ለዛ ነው። የሚስተካከል ነገር ነው፣ ይመጣል። ተመልካዮቻችን ከዚህ በኋላ ግን አሁን ሁለት ሁለት ቀን በአንድ ቀን ው እየለጋቀን ያለ ነው ቤትቱ እስኪተካከል ብዙ ነገሮች የስራም ጉዳይ እነዛ ነገሮች እስኪተካከሉ ድረስ አስቸጋሪ ናቸው። ይሄ ቋሚ ስራችን ቢሆን ተመልካዮቻችን በደንብ እንሰራላችሁ ነበር። ግን ደግሞ ቋሚ ስራ ሊሆን የሚችል አይነት ስራ አይደለም ተመልካዮቻችን ሁላ። የተለየ አዲስ ነገር በቤታችን ውስጥ ሊፈጠር አይችልም። ፕራንክም እንደምታስቡት ሁላ አይሳካም። እና ለዛ ነው ተመልካዮቻችን ግን ያው እግዚአብሔር ይመስገን ቤታችንን ተስተካክሎ በደንብ ቪዲዮ ለመስራት ደረጋዎች ለማድረግ እንግዲህ ተመችቶናል ተመልካዮቻችን ስለዚህ በተቻለን አቅም ላለመጥፋት እንሞክራለን ያው ስራችንም ትንሽ ቢዚ ስለሚያደርገ ነው ተመርካዮቻችን ዛሬ ግን የመጣንበት ዋና አላማ ምንድን ነው የመጣንበት አላማ እስኪ እሱን በመቀጠል ውዷ ባለቤቴ ትናገሯለች ማለት ነው ይቅርታ አጭኝ አንድ ቤት አሁን እኮ በቃ ቤት እየመጣች ስትሰጥን ባለቤቴ ማለት ጀመርኩ። አመሰግናለሁ፣ ድሉም ስለሰጠኝ ችግር የለውም። እንግዲህ ዛሬ የመጣንበት ዋና ምክንያታችን ምን ነበር? ምን ነበር? ሌላ ቦታ ሆኖ እኮ ነው የመጣንበት ዋና አላማ እናንተ ልናመሰግን ዛሬም ላለንበት ነገር እንዴት እንደመጣ እንዴት እንደደረሰን አስተማሪ ነገር ከሆነ ብለን ትንሽ ልናጫውታችሁ፣ እኔ መጣ ነው ለወጣቶችም አሁን ላሉ በእኛ እድሜ ላሉ ሰዎች መልእክት ለማስተላለፍ ና ከዚህ በኋላ የምንሰራቸው ነገሮችም ደግሞ ምን ምን እንደሆኑ ለእናንተ ኢንፎርም ለማድረግ ነው የመጣ ነው። ከዛ ላ ደግሞ እንቀጥላለን ማለት ነው። ተመልካዮቻችን ዛሬ እቺን ነገሮች እንነጋገር ና ቀጤ። በጨዋታዎች በተለያዩ ጌሞዎች በተለያዩ ነገሮች እንመጣላቸዋለን። ዛሬ ግን የመጣንበት እንሆን አላም አንድ ነገር ናችሁ። ያው ስላለንበት ነገር እግዚአብሔር እናመሰግን እንመሰክር፣ እንዲሁም ደግሞ እናንተንም ደግሞ እናመሰግን ላይ መጣመት አመልካዮቻችን እና እግዚአብሔር ይመስገን ው ሞ ሰባት አመት እየተጠጋ ያለ ፍቅር እግዚአብሔር ይመስገን፣ ዛሬ መቋጫውን እያገኘ እያገኘ እያገኘ እየመጣ እዚህ ደርሰናል እና ይሄን አመት እንደ እቅድ ይዘን ነው የነበርነው። ያሰብነው የነበረው ነገር ሁሉ እግዚአብሔር ይመስገን ተሳክቶ ዘ0ሰባሰባትን እንግዲህ ልንዘጋ እየደረስን እየተቃረበ ነው የምንገኘው እና እግዚአብሔር ይመስገን ይኸው ቤታችንም በሙ ለሙሉ አልቆ ያሰብነው እቃዎች አሳክተን አሟልተን ጠንክረን ሰርተን፣ በሰራነው ነገር ደግሞ ያሰብነው ነገር ሁሉ እግዚአብሔር አሳክቶልን እንግዲህ ዛሬ እዚህ ተገኝተናል። ያው የሚያሳዝን ሁኔታ ብኖርበት ከአሁን ሰዓት ጀምሮ ብኖርበት እያለች እያስቸገረች የምትገኝ አንድ እንስት አለች። ያው አይሆንም ደግሞ እያሳሉ በቅርቡ ፕሮግራም ሰርጋችንን ስናደርግ ጠቅለች ትገቢያለሽ ያለሽ ብያታለሁ። ና ምን ታያለሽ በዚህ ጉዳይ። ቆይ ግን አንተ እንዴት አልተመችህም? ምን እዚህ መኖር? እኔማ ተመችቶኛል። ልጅ ኖር ደስ ይላል። አዎ አዎ። አሁን ምግብ ብላ ትሰራለች ያለች እስቲ በደንብ አድርጌ ደግሞ ሙያ በደንብ አድርገን እንፈተሻታለን። ተመልካቾቻችን በቀጣይ ይላችሁ መጣ። ያው ብቻ ስለሆነ በጣም ነው ያሳዝነኛል። እኔ ብልት ብሎ አዎ፣ በጣም ከማዘን የተነሳ አብረሽኛ ነገር ምን ብቻ ልክ ስናወራ ምንስልም በቃ ቢያንስ እዛ ቤቱ ቢሆን ኖሮ እነ ሴት የምናብይም ስላሉ በቃ ብቸኝነት አይሰማውም። ምንም ነገር ውስጤ አይጨነቅም። አሁን እዚህ እኔ እዚህ ከመጣ በኋላ እኔ ጭንቀት በጭንቀት ሆኛለሁ። በቃ በቃ ሂድ፣ በቃ ወደ ቤት ሂድ። ጠጋ ጠጋ ብቻ ጥሩ አይደለም። አብረን እንኖር ነው አይደለም? ስለምንተፈዝነኝ እኮ ነው ሰራለኝ ምግብ ሙያዋን አሰራሯ ልትፈትሻላችሁ ተመልካዮቻችን፣ በግልጽ እኔ እንደዚህ ደግሞ ሲሆን ስለምፈራ ድብቅስሰሪ አይልብሽ ጎበዝ ሆነሽ ጠንክረሽ ለአለም ማሳየት አለብሽ። እኔ እንደውም ወይም ደግሞ ማለት ነው የምግብ ፕሮግራም ብጀምር ብዬ እያሰበ ነበር ውስጤ በጣም ወይ አትቻኮይ ሳቢ ጥሩትትበትዕግስት ልጠብቅሽ መጀመሪያ ሙያሽ በደንብ አድርጎ መታየት መፈተሽ ስላለበት በደንብ አድርገን ከተመልካቾች ጋር ሙያሽን እንፈትሻለን፣ በቀጣይ ቪዲዮ ማለት ነው። ተመልካቾቻችን ግን አሁን ለመጣንበት ነገር እንዴት ታየሽ? አመጣጧችንስ እንዴት ነው? ምን ታያለሽ? በዚህ ጉዳይ ላይ ምን እላለሁ። በጣም ትልቅ ብዙ ነገር ነው ማለት ነው። እንዴት ነው ነገሮች እያየናቸው አለ አይደል፣ እየተዋቡ እያማሩ ደስ እያሉ ካሰብ ነው እና ከገመት ነው፣ ከጠበቅ ነው በላይ ነው ነገሮች የሆኑት በእኔ ማለት ነው። እንደዚህ ይሆናል ብዬ አላሰብኩም። በጣም ትልቅ ነገር ላይ ነው። ይህንን በአንድ ያሟልተን መጠባበቃችን እራሱ ትልቅ ነገር ነው እና በተጨማሪ ይሄኛው ሶፋ ተቀይሯል። ትንሽ ከፍ ያለውን ታደርገዋለህ። ታበርካችሁ ሰትም ነገሮችን የሚስተካከለው ነገሮች ያስተካክላል። የሴቶች ምኞት አያልቅም። አይደለም አለማለቅ ሳይሆን ነገሮች ይሄ ከሚሆን ይሁን በሚለው ነው እኮ። የሀሳብ ልዩነት ነው። ይሄ አይደለም እኮ ቀስ እየተባለበት ፕሮግረስ፣ ቀስ እየተባለ የሚሟሉ ነገሮች ይሟላል። አይ እንደዚያ ያያችሁት ሁሉ አይመራም አንዴ የትኛው ያየሁትን ነገር አማረኝ? እንግዲህ ገና ከመግባቴ ይሄን ብታረቅ፣ ይሄን ብትገዛ፣ ይሄን መሰረታዊ ነገር የምላቸውን ነገሮች እኮ ነው ለ እሺ፣ የቤተሰብ ነገሮቻችን በፖስት ነው አሁን ይቅርታ። እና ደስ ይላል በጣም ያው፣ በዚህ አመት እኔም አሁን ዩቲዩብ መስራት ከጀመርኩ አመት፣ አልፎኛል አመት ከምናምን ቢሆን ነው እና እንግዲህ እኔ ከመጣሁ በኋላ አብረን እንድንሆን ያደረገን ይመስለኛል። አብረን መስራታችን መልስ እንድንቀጥል አርጎናል። እና የመጀመሪያ ጊዜ እንስራ ብሎ ሲጠይቀኝ በጣም አመንትቼ ነበረ። አላ በቃ የሚዲያ ሰውማ አይደለሁም እንደዚህ ሁኔታ ላይ ራሱ መሆን አይመስለኝም ነበር። ዩቲዩብ ራሱ ሰሪ መሆን አልመሰለኝም ነበረ። ብቻ ግን ይሄ አመት በጣም ትልቅ አመት ነው ለኛ ምክንያቱም ብዙ ነገር የተፈጠረበት ቀለበታችን፣ ሽምግልናችን፣ አብሮነታችን አለ አይደለ? ሁሉን ነገር ለእኛ ያማረ አመት ነው እና በስነስርዓት ተጠቅመነዋል። ሰዓታችንን፣ ጊዜያችንን፣ ጉልበታችንን አፍስን ተጠቅመንበታል እና በጣም ብዙ ነገር አድርገንበታል። በጣም ብዙ ነገር ለራሳችንም አድርገናል እና በጣም ደስ የሚል አመት ነው። እንግዲህ አንተም በጣም ጀግናዊ ውንክ ፍቅረኛ ነህ። እጮኛ ነህ። ተመለሰች ወደኋላ፣ ከአንድ አመት በፊት የለችም። እጮኛ ነህ እና በጣም አመሰግናለሁ። አንተንም ብርታት ነው። እንዲህ ነው፣ እንዲህ ነው፣ እንዲህ ነው ሲለኝ መተማመን ነው። እውነት በቃ እሺ ይሁን ብዬ መስማት እና ማዳመጥ ነው እሱ። እና በዛም ጠቅሞኛል። በጣም አመሰግናለሁ። በጣም ለ ፍቅር የምሬን እኮ ነው። በቃ አንተ ጎበዝ ነህ ጀግና ባለ እጮኛ ታዘብራ አልኩ። አንዴ ፍቅረኛ ትላለች ተመልካች፣ አንዴ ባል ትላለች። አይ ደስ ይላል። እግዚአብሔር ይመስገን። እውነት እንጂ አላውቅም። ሁሌም ቢሆን እግዚአብሔር አመሰግነዋለሁ ባለሁበት ነገር ሁሉ በተሰጠኝ በማደርገው በከፍተኝ በዝቅተኝ ሁሉ እግዚአብሔር አመሰግነው እና ላለሁበት ነገር በጣም ደስተኛው የማሳልፍ ኖረኝም፣ አጣሁም፣ አገኘሁም እግዚአብሔር ይመስገን። እግዚአብሔር እያመሰገነ ነው የምንኖረው እና ያው የሁሉ ነገር የምታዩት ነገር ውበት፣ የሁሉ ቤት ሁሉ ማማር ዝም ብሎ ይመጣል፣ በፈተና ውስጥ ታልፎ፣ በድካም ውስጥ ታልፎ በጣም በብዙ ውጣ ውረዶች ውስጥ አልፎ በማልቀስ ውስጥ በመተከዝ ውስጥ በጣም በመጨነቅ ውስጥ ይሄ ተሳካ ልተሳካ በማለት ብዙ ነገሮችን በማሳለፍ ነው እዚህ ደረጃ የተደረሰው። እና ሁሉም ነገር መቼ ስንጨነቅ ለሚዲያ መትር አናውረው፣ ብዙ ነገሮች ስናስብ ያን ነገ ለማሳካት ስንሮጥ ስንል እንግዲህ ሚዲያ ላይ መትር እንዲያስበናል እንዲሆን ብል አልናገርም። ያው ሁሌ በተቻለን አቅም ጥሩ ነገር ናት የሚያስደስት የሚያዝናና ነገር ለእናንተ የተሻለ ነገር እንዲያስተምር የሚችል ነገር ምን አቀርብላችሁ እና ያው ማታዩት ብዙ ላይፎች ይኖሩታል። እነዛ ሁሉ ታልፎ ነው እግዚአብሔር እዚህ ያደረሰን እና ተመስገን። ነገሮችን ሁሉ አቅልለውለን እግዚአብሔር እዚህ ያደርሰ ወራልና ቀሪ ዘመናችን ቀሪ ህይወታችንን ደግሞ ከዚህ በላይ ያማረ ቆንጆ እንዲሆን እንመኛለን። ጠንካረ እንሰራለን ተመልካዮቻችን ወጣት በዚህ ሰዓት በደንብ ጠንክሮ መስራት አለበት ብዬ አስባለሁ። በጣም እግዚአብሔር ካረዳን፣ በእርግጥ ምንም ብንሮጥ ምንም ብንሄድ ትርጉም የለው፣ እግዚአብሔር ሲረዳን ነው ነገሮች በመንገዶቻችን ሁሉ እየቀለሉልን፣ እያመሰገንን፣ እግዚአብሔርን ባገኘው ነገር ደስተኛ እየሆነ የምንኖረው እግዚአብሔር ሲረዳን ነው እና ለወጣቶችም እግዚአብሔር እንዲረራችሁ ወደ ጸሎት፣ ወደ ቤተክርስቲያን፣ ወደ ጸሎት፣ በመንገዳችሁ ሁሉ እግዚአብሔር እንዲመራችሁ እንዲቀድም ደግሞ ጸሎት ያስፈልጋልና ጸሎት እያደረጋችሁ እግዚአብሔር እንዲረዳችሁ ለምኑት፣ ሁሉም ነገር ይሳካል። ተመልካዮቻችን እኛም እግዚአብሔር ይሄን ነገር ያደረገልን ተመስገን። ከዚህ በኋላ ደግሞ ሚኖሩም ብዙ ፕሮግረሶች ይኖራሉ። ህይወት ያው ሁሌ የአደልሽ ነገር ምዕራፍ ይኖራታል። አደልሽ ነገር በየጊዜ ይኖራታል። እና እነዛን ነገሮች እንግዲህ ለእናንተም እያጋራን ደስታችን ተከፋይ የሆናችሁ እንግዲህ እንቀጥላለን ማለት ነው። ተመልካቾቻችን ከዚህ በኋላም ደግሞ ያው ዩቤቲዩ በደንብ ተስፋፍቶ በዩቲዩብም ደረጃ ከዛ ውጭም ደግሞ እንደምታቁት ያው የግል ስራችን ደግሞ በፎቶ በቪዲዮ እንግዲህ ብዙ አመት እንደምሰራ ታውቃላችሁ። እግዚአብሔር ይመስገን። ዛሬ ሁለት አመት ደግሞ ስቱዲዮ ከፍተን እንግዲህ እየሰራ እንደሆነ ታውቃላችሁ። ስቱዲዮ ከከፈትኩ ሁለት አመት ሆነ። በጣም ነው የገረመኝ

ግን ምን ተጠቅምኩ፣ ምን አረኩበት ብዬ ሳስብ፣ የዛሬ ወት ዓመት ያለ የሆነርኩበት ነገርና አሁን ያለሁበት ነገር በጣም ዲፈረንስ አለሁ። እያንዳንዱ ጊዜ እግዚአብሔር አላባከንብኝ ብዬ አስባለሁ። በጣም ብዙ ነገሮች ተጠቅም አሳልፍ ያለ አስባለሁ። እና ቁጭኝም ከዚህ በኋላም ደግሞ በጣም ብዙ ነገሮች መስራት እንችላለን። በጣም በዮ ፒክቸር ክድሮ የነበረው እና አሁን ያለው ነገር አንድ አይደለም። ለዛም ነው ዩትዩብ ላይ የምንጠፋው። በደንብ ስራችን ላይ ትኩረት እያደረገ ስለሆነ ከዛ አንጻር ነው እና እንግዲህ ተመልካቾቻችን ስራ ቦታችን እየመጣችሁ እየጎበኛችሁን እኛን እያገኘችሁን እንግዲህ ስራዎቻችንም ደሞ ያያችሁ የምትፈልጉትን ስራ አማክራችሁን እንዲቤው እንዲሆን ብለናችሁ ፓኬጃችንን አይታችሁ እንግዲህ ቆንጆ ስራዎችን አብረን እንሰራለን ብለን እናስባለን። ከዛ ውጭ እንግዲህ ሌላ ሁለተኛ ብራንች ከእግዚአብሔር ጋር እያሰብን ነው። እግዚአብሔር ይፈጽምልን። እኛ እንግዲህ እንበረታለን፣ እንጠነክራለን፣ እንሰራለን። ከዛ እግዚአብሔርን ደግሞ እንዲያግዘን እንዲባርክልን ስራችንን እንለምናለን። እግዚአብሔር ደግሞ ይባረክልን ማለት ነው። ተመልካቾቻችን ከዚህ በኋላ ሰርግ ይኖረናል፣ ብዙ ነገሮች ይኖሩናል እና እንግዲህ ተመልካቾች ከዚህ በኋላ አንጠፋም ለማለት ያክል ነው። እንበረታለን፣ እንጠነክራለን። እሷን በጣም ጨዋ ጨዋ ያሳደጋት በጣም ጎበስ በጣም ጀግና ባሏን የምታግዝ የምትረዳ የምላግዝ የምንደርዳ ምትል በጣም ከእኔ ሀሳብ ቀርማ ተሽላ የምትገኝ ሀሳቤን የምታሳካልኝ የፈለኩት ነገር የምታደርግልኝ፣ ከዛ ውጭ በጣም ፍቅር የምትሰጥ ደስ የምትል እግዚአብሔር ይመስገን። እንኳን እሷን አገኘኋት ሁሌ ነው ምለው እና እግዚአብሔር ተመሰገን ምንም ምንም እና ተመልካቾች በጣም ጥሩ ሰው ናት። በጣም ከመናቸው በላይ ከዚህ በኋላም ጥሩ ሕይወት ሲኖረናል ብዬ አስባለሁ። ከእግዚአብሔር ጋር አብረንም በደንብ ጠንክረን እየሰራን ከእግዚአብሔር ጋር ብዙ ነገሮችን እንሻገር እናልፋለን። ብዙ ልጆች ይኖሩናል እናስባለን። ተመስገን። ለማንኛውም ተመልካቾቻችን እንግዲህ ዛሬ የመጣንበት ዋና ዓላማ አነስ ያለች ናት እቺ ነገር እናጋራችሁ ብለን ነው። በቀጣይ ደግሞ በጣም በብዙ ቪዲዮዎች የተሻሉ በጣም እናንተን ደስ በሚያሰኝ በሚያስቅ፣ በሚያዝናና ቪዲዮዎች ተመልሰን እንመጣላቸዋለን። ተመልካቾቻችን ለዛሬ እንግዲህ ይሄ ነው፣ የተለየ ነገር ይዘንላቸው አልመጣንም፣ ምናምን ለመጥፋት እና ከዚህ በኋላ የምናስበውን ነገር እና አሁን ላለንበትን ነገር ደግሞ እግዚአብሔርን እናመስገን፣ እናንትን እናመስገን ብለን ነው ተመልካቾቻችን። ለማንኛውም ሶስት መቶ ሺህ ለመግባት ተመልካቾቻችን አስር ሺህ ብቻ ሊቀራ፣ አስር ሺ ደግሞ በጣም ትንሽ ናት። ወር ባልሞላ ጊዜ ውስጥ እንግዲህ ገብተን፣ ባይሆን የኔ ልደት እየደረሰ ነው ተመልካቾቻችን ልደቴ እየደረሰ ነው። በ ነው ሐምሌ አስር መቼ ነው? ሐምሌ አስር ጉድ ሐምሌ አስር መቼ ነው? አሁን እኮ ሰኔንን እሚቀጥለው ከአንድ ወር ውስጥ ከሀያ አምስት ቀን ከሀያ አራት ቀን ምናምን በኋላ ተመልካቾቻችን። ስለዚህ በዚህ ሀያ አራት ቀን ውስጥ ገብተን ከልደቴ ጋር አንድ ላይ ሶስት መቶ ሺህ እናክብር ተመልካቾቻችን። የዛ የድሮ ፋይሎቻችንን በደንብ አድርገን እናጣቸዋለን። ምን ነው

300000 ሊገባ ኦልሞስት ትንሽ ነው የቀረን። ስለዚህ ሁላችሁ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰዎች አሁን ሰብስክራይብ አድርጉ። ይጠቅማችኋል። ተመልካዮች እውነቴን ነው የምላችሁ። ከእኛ ማታገኙት ነገር ቢኖር እንኳን እኛ እንድንጠቀም ሰብስክራይብ አድርጉ። በዛ ይበልልን፣ ተመልካዮቻችን። ለማንኛውም እንወዳቸዋለን፣ እናከብራቸዋለን። በጨረሻ የምታያቸው ነገር ካለ መድረክትሽን አስተላልፊና ነው ነው። እሺ፣ በጣም ነው የምናመሰግነው። ብርታቶቻችን ቤተሰቦቻችን ናቸው፣ እናንተም ናችሁ እና በጣም እናመሰግናለን። ከዚህ በኋላ አንድ አፋም እኔም እዚህ እኖራለሁ እህ ወጥ ወጥ ማለት ነው። ወጥ ማለት ካልቻችሁ። ለማንኛውም መደሻና እናከብራችኋለን። በቀጥታ ቻንታን ግን ስንፈቀ አስተካክል አስተካክልልኝ አለች። ተመልካዮቻችን ሞር በደንብ አድርገን ደግሞ ቤቱን እናስጎበኛቸዋለን ማለት ያው አይታችሁታል። እናስጎበኛቸዋለን ማለት ያለንበት ነገር ምግብ ስትሰራ ስትሰራልኝ ሙያን ሰንፈተሻት ጠዋት መጣና እሰራለታለሁ በደንብ አድርገህ እዚህ የሚበላ ከሆነ እዚህ ነው የሚበላ እንጂ እንዴ እኔ ከሌሎ ትበላለህ ለዚህ አንተ ጋር ተሰርተህ በልተህ ታውቃለህ አዎ እንቁላል እሱ ምን ጾም ሳይገባ በፊት ነው ጾም ሲደውስ ጾም ሲገባ ምን ነገር አሳ ቲማቲም ምስ ቲማቲም ለብለብ ነው የምችለው ቲማቲም ለብለብ ደግሞ ብቻውን ያበላ ዳቦስ ዳቦ ምናምን እኔ ያገኘሁት እንደዚህ አንስቼ በልቼ ምናምን አሉ መብላት ያለብኝ በልቼ ነው የምገባው አዎ እነዚህ ተመካቻቸው ቸውን ምንድን ነው? ከአጠፋም ሲጀመር ከቤት ሄደ የምጠፋ አይነት ዝም በሏት። እኔ ሳልደውርስ ምናምን የምትለው ዝም በሏት። አጠፋ ጠዋት ትመጣለች። ክላስ ከሚሄዱ በፊት ትመጣለች። ከክላስ በኋላ ትመጣለች። አብረን እዚህ ስራዎች እንሰራለን። ብዙ ነገሮች ነው። እግዚአብሔር ይመስገን እያደረግን ያለ ነው። ተመስገን እና እነሱ ነገሮች በሙሉ በደንብ አድርገን እየቀረጽን እንመጣላቸዋለን ማለት ነው። ለማንኛውም እናንተ ብቻ ሰብስክራይብ አድርጉ። እንወዳቸዋለን፣ እናከብራቸዋለን። በቀጣይ በሌላ ቪዲዮ ተመልሰን እንመጣለን። ጠንካራነቱን ለማሳየት ያክል ነው እንጂ ቻ ተመችሆን አተመካተችን እንወዳቸዋለን፣ እናከብራቸዋለን። በቀጣይ በሌላ ቪዲዮ እንመጣለን። ሰላማችሁ ብዝት ይበልልናል።